ይህ ደግሞ የኔ ውድ የኔ ምርጥ ነገር እንደዚህ ፍዝዝ ያለችው ምንድን ነው ምድን ነው? እሷ አልተሻለሽም? አይዞሽ፣ አይዞኝ አይዞኝ አይዞኝ፣ ይሻልሻል። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ይብዛ። ያው እንደዚህ ነው ደስ የሚለው፣ እንደዚህ ብቅ ብቅ በሉ እንጂ ጥፍት ማ አትበሉብን። ሄሉና ቢኒ እንደዚህ ጥፍት ጥፍት ጥፍት እያሉ አስቸግረው ነበር ግን አሉ እየመጡ ነው ያው ሰላም መማት ነው ሄሉዬን እንግዲህ ዛሬ መተዋል ፉስት አድርገዋል ከሸበላው ጋር ዛሬ ይመጣሉ በደስታ በስስት ነው የምንጠብቃቸው እውነት ለመናገር እኔ ግን ሄሉዬ እንደው እግዚአብሔር ሆይ ተሽሏት ማየት ትፈልጋለሁ በጣም ፈዛለች ያሳስባኛለች እውነት ለመናገር እና እንጃ ፍዝዝ አለችብኝ ዛሬ። ደግሞ ግን ያው ቢኒ ዘና ለማድረግ እየሞከረ ይመስለኛል ሁኔታው ምናምን ተንኮስ እያረገ ነው፣ ዘና እንድትል የሆነ ነቃ እንድትል እየሞከረ ነው እና ቢኒዬ ወንድሜ እንግዲህ ሄሉዬን አደራ ተንከባከብልን። እንዲህ ሲደብራ ታስቅልን፣ ሲያማትም እንግዲህ ተንከባከባት። ከጎኑ አሁን ሴት ልጅ ከጎኗ የሚሆን ወንድ በጣም ነው የምትወደው፣ በጣም ነው የምታከብረው። እውነት ለመናገር ሴት ልጅ ከምንም በላይ ከጎኗ ካፈቀራት በላይ ከጎኗ የሚሆን ወንድ ልጅ ትወዳለች፣ የሚንከባከባት። ምክንያቱም በአሁኑ ሰዓት ወንዶቻችን አንንከባከበም እያሉ ነሆነጭ እያገቡ ያሉ ሴቶቻችን እና በደንብ ተንከባከባት። ሴት ልጅ የሚንከባከባትን ስለምትፈልግ ማለት ነው እና በተረፋ የዞሽኔ ቀበጥዬ የኔ ቆንጅጅዬ፣ የኔ ምርጥዬ፣ አይዞሽ።